ሁላችን በክርስቶስ የፍርድ ዙፋን ፊት እንቆማለን። ማንኛውም ሰው የሆነ ሁሉ ስጋ የለበሰ ሁሉ የሚያምንም የማያምንም ሀጡም ጻድቁም ሁሉም ሰው በእሱ ፊት ይቆማል። በማን ፊት ይቆማል? በክርስቶስ ኢየሱስ ፊት ይቆማል። አሁን የሰው ልጅ በዚያ ሰዓት በፊቱ ሲቆም እንዴት ነው የሚቆመው? አቋቋሙስ ምን ይመስላል የሚለውን አብረን የምናየው? እንግዲህ እግዚአብሔር ልጆች ሁላችን በናችን ውስጥ ልናስመው የሚገባ እንኳን በሰማያዊ በምድራዊ በንጉሠ ነገሥት በእግዚአብሔር ፊት ቀርቶ በአንድ ምድራዊ ባለስልጣን ፊት እንኳን ስንቆም፣ ምን ያስፈራል፣ ምን ያህል ያስጨንቃል። ምክንያቱም በአንድ ባለስልጣን ፊት መቆም እጅግ ከባድ ነው። በበለጠ ለስራ ሊፈርድብን ወይም ሊፈረድልን ብንጠራ ምን ያደርገኝ ይሆን፣ ምን ይሆን፣ ምንባል ይባል ይሆን እያልን ውስጣችን ላይ ምን ጭንቀት ይፈጠራል? ልክ ከክርስቶስ ፊት ስንቆም ምን አይነት ስሜት ይኖራል? የዛን ጊዜ ጭሆትም አለ፣ ደስታም አለ፣ ብዙ ነገሮች ይፈራረቃሉ በሰው ልጆች ሕይወት ውስጥ ግን፣ የትምህርቱ መሰረታዊ ዋነኛ አላማ ሁላችን በክርስቶስ ፊት ስለምንቆም የዛን ጊዜ በክብር ብንቆም፣ ለክብር የሚያበቃ ስራ እንድንሰራ ማሳየት ነው። ምክንያቱም ግድ ነው። የዛን ጊዜ መቸም እግዚአብሔር ማታለል አይቻልም። እግዚአብሔር መሸወድ አይቻልም። አልቆምም ማለትም አይቻልም። ሳንወድ በግድ ነው የምንቆመው። ስንቆም ግን እንዴት ነው የምንቆመው የሚለውን አብረን እናያለን። እንግዲህ ምንድነው የሚለው ስላል ደወለ ኩሉ ለቆም ቅድመ መንበሩ ቅድመ መንበሩ ሙክላ ለክርስቶስ፣ ሁላችን በክርስቶስ የፍርድ ዙፋን ፊት ቆማለን። አሁን የዛን ጊዜ ምን ተነላ ለነፍስ ያ ነው የትምህርት ወረሳችን፣ ደግሞ ምን ተንብላለ ነው። ስለዚህ በዛ ስንቆም በክርስቶስ ፊት ስንቆም ለነፍስ ምንድን ነው የምንላት? ነፍስን ምን እንላታለን? ለነፍስ የምንመልስላት መልስ ወይም ምንድን ነው የምንላት ለነፍስ የዛን ጊዜ? ምክንያቱም አሁን ዛሬ ሰው በሰው ሰው ፊት ሲቆም የሚጠየቀው በስጋ ነው። አንድ ሰው በእንግራዊ ዳኛ ፊት ለፍርድ ቢቆም የሚጠየቀው በስጋ ነው፣ የሚቀጠው በስጋ ነው፣ መልስ የሚሰጠው በስጋው ይሁን። የዛን ጊዜ ግን ለነፍስ ነው። ስጋ ፈርሶ በስብሶ ብቻ ይነሳል። አሁን ስጋ በነፍስ ባህሪ ሳይሆን ነፍስ በስጋ ባህሪ ተውጣን ያለች በዚህ ምድር ላይ የምንቀሳቀሰው በስጋ ይሆን በስጋ ይሆን ስለምንኖር እንራባለን፣ እንጠማለን፣ እንበርዳለን፣ እንሳለን፣ እንደክማለን፣ እንሰራለን። የዛን ጊዜ ግን በትንሳኤ ዘጉባኤ ክርስቶስ ሲመጣ ሙታን ሲነሱ የሰንደቱ ሁሉ በነፍስ ባህሪ ነው የሚቆም ራብ የለም ስም የለም ጾታ የለም ቀለም የለም አጭር ረጅም የለም ሴት እና ወንድ የለም። ሁሉም የነፍስ ባህሪ ነው የምንቆመው፣ በነፍስ ባህሪ ነው የምንኖረው። ህይወት እንጂ ሞት የለም እዛን ጊዜ። ይሄ ማለት ሞት የለም ስላልኩ የሚፈርስ ነው የሚወሰድ ወደ መቃብር የሚገባ ህይወት የለም ነው እንጂ ሞት አለ ዳግም ሞት አለ እዛን ጊዜ እና ከመነት ከምን ተፈደ በከመገበርና በስጋ ነው በስጋችን እንደሰራ ነው እንደሰራ ነው እግዚአብሔር ይከፍለን ዘንድ በፊቱ እንቆማለን። አሁን የዛን ጊዜ የምንቆመው ለዋጋ ነው። በስጋችን እንደሰራ ነው እንደሰራ ነው ዋጋችን እንቀበል ዘንድ በፊት እንቆማለን። እዛን ጊዜ የክርስቶስ ፍርድ ይዛ ሚዛን ላይ ስንቆም ማንኛውም ሰው የሰራው የሰራው ነው የሚያገኝ። አንዱ በአንዱ ስራ መኖር አይችልም። አንዱ በአንዱ ተጠግሞ አንዱ በአንዱ ተጠግቶ ሊኖር አይችልም። ሁሉም የሥራውን የሰራውን ያገኛል። መልስ እና የነኔ ቆይ፣ ክፉም ቢሆን ደግም ቢሆን ሰው የሰራውን ያገኛል። ክፉን ሰራ ፍዳ፣ መልካም ቢሰራ ዋጋ ያገኛል። መልካም የሰራ ሰው ዋጋ ያገኛል። ዋጋውን የዘላለም ህይወት የዘላለም ክብር የዘላለም መንግስት ነው፣ ደስታ ነው፣ ክብር ነው። ፍዳ ደግሞ ኃጢያት ቢሰራ ሰው እግዚአብሔርም በዚህ ምድር ሲኖር ህጉን ሳያከብር ህጉን ሳይጠብቅ ቢኖር የሚያገኘው ፍዳ ነው። ያ ፍዳ ደግሞ ዳግም ሞት ማለት ነው። ስለዚህ ቅዱስ ያሬድ ምንም በጣም ባርናቆት ይናገራል አስቸጋሪ ቀን ለእኛ ለፍጡር ለሰው ልጆች በመርመጣ ስራ ላልሰሩ ለሰሩ ችግር የለም። በዚህ በትንቢተ ኢሳይያስ ምዕራፍ ሁለት ቁጥር 12 ላይ እንዲል ቃል እናገኛለን። የሰራው ጌታ የእግዚአብሔር ቀን በትዕቢተኛውና በኩራተኛው ሁሉ ላይ ተስባለም ላይ ይሆናል፣ እነሱ ይዋረዳሉ። የእግዚአብሔር ቀን በክፋተኛው፣ በትዕቢተኛው፣ በኩራተኛው ላይ ነው፣ እነሱ ይዋረዳሉ። ማን በሚገለጥበት ጊዜ በእግዚአብሔር ቀን እግዚአብሔር በሚፈርድበት ቀን በዚህ ምድር ላይ በኩራት የኖረው፣ በትዕቢት የኖረው፣ በኃጢአት የኖረው፣ በኃጢአት ከፍ ከፍ ያለው ከእኔ በላይ ማንም የለም ሲ የኖረው ሁሉ እግዚአብሔር ሲገለጥ፣ የእግዚአብሔር ቀን እግዚአብሔር በሚፈርድበት ጊዜ የዛን ጊዜ ይዋረዳሉ። ሰው ልጅ በዚህ ምድር ላይ ሲኖር አምላካችን ኢየሱስ ክርስቶስን በነበረም ሞትን እያሰብ የዛኛውን ዓለም ህይወት እያሰብ በዚያኛው ዓለም በፍርድ ስለምንቆም በክርስቶስ በአምላካችን ስለምንቆም ያን እያሰብ መልካም ስራ እንድንሰራ ቅዱስ ጳውሎስ በአንክሮ ይነግረናል። በሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 13 ላይ እንዲህ ይላል፣ እናንተ ግን ወንድሞች ሆይ መልካም ስራ ለመስራት አትታክቱ። እናንተ ግን ወንድሞች ሆይ መልካም ስራ ለመስራት አትታክቱ። መልካም ስራ ለመስራት መታከት አያስፈልግም። ምክንያቱም መልካም ስራ ዋጋ የምናገኝበት ነው፣ ክብር የምናገኝበት ነው። የእግዚአብሔር ልጅ በዚህ ምድር ላይ አንድ ሰው ስራ ሲሰራ የሚታክት ከሆነ

ከነገ ከዛሬ ወደ የተሻለ ህይወት ለመምራት ሰው ሳይታክስ ለጥም ቀን በሀሳብ በድካም በዲዳው በሚሉ ነገር ሰው ይደክማል። ስለዚህ መልካም ስራ ለመስራት አጥታቱን እንደምንልቁ ጳውሎስ። ምክንያቱም መልካም ስራ በግዛት የሚያቆመን ነው። መልካም ስራ ለዘላለም ህይወት የሚያበቃ ነው። መልካም ስራ በክብር የሚያቆመን ነውና መልካም ስራ ለመስራት ለማከታ ያስፈልግ። ምክንያቱም መልካም ስራ ቅዳሴውን ለማስቀደስ እግዚአብሔርን ለማገልገል አስራት በኩራቱን ለመስጠት ይቅርታ ለማድረግ ከሰዎች ጋር በሰላም ለመኖር በፍቅር ለመኖር መታከት አያስፈልግም። ብዙ ጊዜ እኛ ሰዎች ስገር መልካም ስራ ስንሰራ እንደክማለን፣ ለጸሎት እንደክማለን፣ እንታክታለን። እግዚአብሔርን ለማገልገል እንታክታለን፣ ይደክመናል፣ ለማስቀደስ ይደክመናል። በአጠቃላይ መንፈሳዊ አገልግሎት ለማገልገል በቃ ሰውነታችን ሁኔታ እንደክማለን፣ ይታክተናል። ይህን ግን አታድርጉ ነው የሚለን ቅዱስ ጳውሎስ።

በእግዚአብሔር ወትቼ እግዚአብሔርን ሰምቼ ቃሉን ሰምቼ በቃሉ ተስማምቼ በስሙ ጸልዬ ዘምሬ በረከት አገኛለሁ ብላችሁ የመጣችሁ ሁሉም ብዛትን መሳወት አድርጋቸውን የመጣችሁ መልካም ስራ ነው። ይሄ ከምን በላይ ወንጌል መማር ወንጌል ማስተማር እግዚአብሔርን መስማት በቤቱ መኖር እጅግ ከመልካም በላይ መልካም ነውና በቤቱ እንድንኖር ቃሉን እንድንሰማ ቃሉን እየሰማን መልካም ፍሬንድ ፍሬ እንድናፈራ አባቶቻችን አምላክ እግዚአብሔር ይወዳል። እንግዲዛን ጊዜ እግዚአብሔር አምላካችን ሲመጣ

እናት ከምንም በላይ ልብ ይሰላል። ስለዚህ እናት የዛን ጊዜ ልጆቿን አታደምኝ የልጆቿን መከራ መስማት ቀት መስማት አትችልም። ወንድሪ ያነታ ገደብ የማይጸንታ ምክሩ ማደራን ትመልሳለች። ለጭ የዛን ጊዜ ምን ተመላ ለነፍስ ነው የሚለን። በዚህ ወራ ዮሐንስ ላይ ስንመለከት ምራፍ ሀያ ቁጥር 13 ጀምሮ ስናነብ የምናገኘው ቃል አለው። በትክክል የቅዱስ ያሬድ ዜማና ይሄ ቃል አንድ ነው። ባይረን በውስጧ ያሉትን ሞታን ሁሉ መለሰች። ሞትና ሲሆንም በእነሱ የነበሩትን ሞታን መለሱ። ምድርም በውስጧ ያለውን ሞታን መለሰች። ወይ ምድርን አመት አገብ ማለት አደራዋል የተቀበለች ምድር ትመልሳለች። አሁን የዛን ጊዜ አዋጅ በሚነገርበት ጊዜ፣ በባህርም የወደቀው በውስም ያለው በሲሆንም ያሉት ሁሉም ነፍስና ሥጋ ተገናኝተው ይነሳሉ። ምድርም አደራዋን በምትመልስበት ጊዜ የዛን ጊዜ ለነፍስ ምንድን የምንላት? ነፍስን ዛሬ በዚህ ምድር ላይ እያለን የነፍስን ፈቃድ ካልፈጸም የነፍስን ፈቃዷ እንደ እግዚአብሔር ሀሳብ መኖር፣ ትእዛዝ እግዚአብሔር መጠበቅ፣ ሲወድቁ በንስሐ መነሳት፣ ሲረሱ በንስሐ መቀደስ፣ ሁልጊዜ ከቤቱ ሳይለዩ ስጋን እንደምን እየተቀበሉ አምላካቸውን እያመሰገኑ መኖር ነው ትልቁ የሰው ልጆች አላማ። ነፍስ በዚህ ህይወት የሚፈር ከሆነ የዛን ጊዜ ነፍስ በክል ትቆማለች። በአዘን ሳይሆን በክም ትቆማለች። በአዘን ሳይሆን በደስታ ትቆማለች። ስለዚህ ለነፍስ ዛሬ ነው ነፍስ መስጠት ያለብን። ምንድራደ ያዝት ስትመልስ የዛን ጊዜ ለነፍስ ምን እንላለን ነው። ሁሉም እንደ ስራቸው ይከፈላቸዋል። ሁሉም እንደ ስራቸው ፍርድ ይሰጣቸዋል። ፍርድ ይሰጣቸዋል። በዚህ በአንደኛ ጴጥሮስ ላይ ስናነብ ጥሩ ቃል እናገኛለን። አንደኛ ጴጥሮስ ምዕራፍ 1 ቁጥር 17 ላይ ለሰው ፊት ሳያደላ በእያንዳንዱ ላይ እንደ ስራው የሚፈርድ ተመልከቱ፣ ለሰው ግን አያዳላም። በእያንዳንዱ ለእነሱ የሚፈርድ አሁን የእግዚአብሔር ፍርድ አድሎ የለበትም። በዚያ ዓለም ላይ ያለው ፍርድ አድሎ አለ፣ አድሎ አለ። በወገን ይዳላል፣ ልጅ ይችላል፣ በገንዘብ ፍርድ ይጣምን ይዳላል፣ ይችላል። ወደ ዳኛም የምናውቀው ሰው ካለ እከሬታ አፋር የሚተውላል ተብሎ፣ እባክህ ወደከሬ ደም ተውሎ ይግባጥ ነው። ወይም ዘመድ ካለ ይላካል ነው፣ እባክህ እርዳን ተብሎ ማለት ነው። በእግዚአብሔር ፍርድ የለም።

ስለዚህ የዛን ጊዜ ይገለጣል። ያ የተሰወረ የተደበቀው ማንም ያላየ ይገለጣል። አዎ አምላክ ላይ እያረምን አምላካችን ዝም አይልም። በዛ በሚያስፈራ ስራ አደባባይ ግንማ በግርማ መለኮት ሆኖ እግዚአብሔር ይናገራል ነው። ሃሌሉያ። ሁሉ ምን ይላል እግዚአብሔር አምላካችን በዚህ ምድር ላይ ለነፍሳቸው መልስ ለመስጠት የተዘጋጁትን ጻድቃንን ኖ የሚል ቃል ያሰማል ነው። ሃሌሉያ። ግሩካን ያለው ትረፍ ምን ሲሰማት እናንተ ያባቶች ወዳጆች በዚህ ላይ ያላችሁ በተስፋ ያላችሁ ቃሌን ሰምታችሁ ሕግን ጠብቃችሁ የኖራችሁ እንደ ሕግ እንደ ታዛዝ ንሳ በስጋ ሀጣንን ደግሞ ሁሉ ምን ብሎ እናንተ በድሬ ላይ ያላችሁ ምሳ ያልገባችሁ የሥጋ ፍላጎት የነገሰባችሁ የሥጋ ፍላጎትን ስታስነግሩ የኖራችሁ ኃጢአት ጣፍጧችሁ የኃጢአትን ጣዕም እያጣጣማችሁ የኖራችሁ እናንተ ከእኔ ብሎ ይናገራል። የለው እና በዚህ በማቴዎስ ወንጌል ላይ ምዕራፍ ሃያ አምስት ቁጥር ላይ ስንመለከት እነዚያ ወደ ዘላለም ቅጣት ጻድቃን ወደ ዘላለም ይወጣሉ። ተመለከተው ተመልከቱ፣ ይያሉ አሁን። የዛን ጊዜ ክርስቶስ ይመጣ፣ በክርስቶስ የፍርድ አደባባይ ያለቅሳሉ፣ ግን የማይጠቅም ልቅሶ ነው። የዛን ጊዜ የሚተወቀት የማይቀርቅም ጩኸት ነው። ዛሬ በእውነት ስጋ እያሉ ቢያለቅሱም ይጠቀማሉ። የእግዚአብሔር ልጆች ዛሬ በእውነት ስጋ እያለ ሰው ቢያለቅስ ይጠቅማል። ምክንያቱም ሰው በራሱ ፈርዶ ሰው ዛሬ የሚያለቁን ስለሆነና ዛሬ የሚጠቁሙት ይጠቅማል። የዛን ጊዜ ግን አይጠቅም። ስለዚህ የዛን ጊዜ እንደዛ ተነጅተው ወደ ዘላለም ቅጣት ወደ ገሃነም ይወርዳሉ። አጻርቃል ወደ ዘላለም ሕይወት ይሄዳሉ። እንግዲህ የዛን ጊዜ ምን ተደምናለ ነው ለነፍስ ምንድነው የምንላት?